ሰላም ጤና ይስጥልኝ። ስቅታ ያው አልፎ አልፎ ያጋጥመናል አይደለ? እና በምን ምክንያት ነው ስቅታ የሚከሰተው? ያው ሰው ሲያነሳን በመጥፎ ወይም በጥሩ ሲያነሳን ነው ይባላል አይደል? እንዳሁን ዘፈን ሁሉ አለ መሰለኝ አለ፣ በዚህ ጉዳይ። እውነት ግን ስቅታ ሰው ስለሚያነስ ሲያነሳ ነው እንዲህ የሚከሰተው? እስኪ ሀሳባችሁን ኮመንት ላይ ማስቀመጥ ትችላላችሁ። ሳይንሱ ምን ይላል ኔክስ ማስቆም እንችላለን የሚለውን ነገር በዛሬ ቪዲዮ ላይ ለማስረዳት ጥረት አድርጋለሁኝ። እስከ መጨረሻ ቁጥቅተታችሁኝ ምክንያቶቹን እና እንዴት አድርገን በቀላሉ በራሳችን ማስወገድ እንችላለን የሚለውን ነገር እንዲሁም ደግሞ መቼ ነው ስቅታ ሲኖረን አሳስቦን ወደ ሕክምና ሄደን መታየት ያለብን የሚለው ነው። እስከ መጨረሻ ካዳመጣችሁኝ ነግራችኋለሁ። እስካሁንም ግን ያው በዋናነት ሁሉንም ምክንያቶች፣ የስቅታ ምክንያቶች በትክክል አይታወቁም። እንዲሁም ያው የቀደም ታይ የጠቀስኩት ሰው ሲያነሳ ስቅታ ይከሰታል የሚለውም የተረጋገጠ ነገርም አይደለም። መረጋገጥ የሚቻል ነገር አይመስለኝም። ያው ብዙ ጊዜ ሰዎች ያነሱናል፣ ግን ያው ስቅታ ደግሞ አይደለም የሚያጋጥመን። በዋናነት ግን ከላይ የጠቀስኳቸው ነበር ስቅታ እንዲከሰት የሚያደርገው ነገር፣ አንደኛ ቶሎ ቶሎ መመገብ፣ ብዙ ብዙ መመገብ እንዲሁም ደግሞ ጋዝ ያላቸውን መጠጦችን መጠጣት ለምሳሌ ሚሪንዳ፣ ኮካ፣ ፔፕሲ። ነገሮችን በፍጥነት መጠጣት ሊሆን ይችላል፣ መበሳጨት፣ እነዚህ አይነት ነገሮች በልቶ በጣም ጥግብ ብሎ መብላት፣ እነዚህ ነገሮች ስቅታ እንዲነሳ ያደርጉ ይችላሉ። ሌሎችም ደግሞ አንዳንድ ጊዜ ከባባድ ነገሮችም ስቅታ እንዲፈጠር ያደርጉ ለምሳሌ ስትሮክ እንዲሁም የጉሮሮ ካንሰር። እነዚህም አልፎ አልፎ ቢሆንም ይከሰቱ ነገሮች ናቸው። በአብዛኛው ግን ቅድም የጠቀስኳቸው ነገሮች ናቸው ለስቅታ መከሰት ምክንያት የሚሆኑት ማለት ነው። ሌላው ጥያቄ የሚሆነው ስቅታ ምን ያህል ጊዜ ሊቆይ ይችላል የሚለው ነው። ከተወሰኑ ደቂቃዎች እስከ ሰዓታት ያህል ሊቆይ ይችላል። በነገራችን ላይ በታሪክ ትልቁ ስቅታ ብዙ ጊዜ የቆየበት ስቅታ ቻርልስ ኮስቦር የሚባል ሰውዬ ስልሳ ስምንት ዓመት ስቅታ የነበረው አይደል? በጣም የሚገርም ነገር ነው። አብዛኛው ግን በጥቂት ደቂቃዎች ውስጥ በራሱ የሚቆመ ነው፣ አብዛኛው ማለት ነው። ሌላው የሚገርመው ነገር ስቅታ ጋር ተያይዞ ማህፀን ውስጥ ያሉ ጽንስ ራሱ ስቅታ አለው እና ይህ በጣም የሚገርም ነገር ይመስለኛል። ሌላው ማወቅ የምንፈልገው ነገር ስቅታ እንዴት ማስቆም እንችላለን የሚለው ነው። ስቅታን ለማስቆም የተለያዩ ዘዴዎች አሉ። ለምሳሌ አንደኛው ትንፋሽን መያዝ ነው። ከዚህም የአተኮሻችንን በደንብ በደንብ ከሰብን በኋላ ለአስር እስከ ሀያ ሰከንድ እንይዘው እና ከዛ በኋላ ቀስ እያልን ለደጋግማችሁ ማድረግ ትችላላችሁ እስከሚቆምላችሁ ድረስ ማለት ነው። ሌላኛች ያው ቀዝቀዝ ያለ ውሃ ቀስ እያልን ምንቃስ፣ አንድ ማንኪያ ስኳር አፋችን ውስጥ አስገብተን በተወሰኑ ሰከንዶች ሊሟማ አድርጎ ቀስ ያሉ መዋት ሌላ መላ ነው። ወይም ደግሞ በስኳሩ ፈንታ ማር እንደዚህ ማድረግ እንችላለን ማለት ነው። ሌላኛው መላ ያው በጥንቃቄ ማድረግ ሊያስፈልግ ይችላል፣ ግን ለምሳሌ ልጃችሁ ከሆነ ስቅታ ያለው ስቅታውን እንዲስ እንትናጃጅ ወይም ሐሳብ ውስጥ እንዲገባ በማድረግ ስቅታን ሊቆም ማድረግ ይቻላል። ለምሳሌ የሚገርም ነገር በመንገድ ወይም የሚያስደነግብ ነገር በመንገድ ሊሆን ይችላል። ይህ በጥንቃቄ መጠጠቅ ሊኖርበት ስለ የተለቀቀ ሰዎች ላይ ይህን ማድረግ ተገቢ ላይሆን ይችላል። ምክንያቱም ሌላ ችግር ውስጥ ሊገቡ ስለሚችሉ ማለት ነው። ግን ስቅታ እንዲቆም የራሱ አስተዋጽኦ አለው። እነዚህ የጠቀስኳቸው የስቅታ ማስቆሚያ መንገዶች ያ ሁሉም ሰው ላይ ላይሰሩ ይችላሉ። ግን ያው መሞከሩ የተለየ ጉዳትም ስለሌለው እና ብዙ ሰው ላይም ስለሚሰሩ መሞከር እና ስቅታ እንዲቆም ማድረግ እንችላለን ማለት ነው። ይህ እንግዲህ የሚሰራው ተለምዶ አይነ ደሞ አልፎ አልፎ የሚከሰት ስቅታ ነው፣ ሊለው ሁሉም ስቅታ አይሰራም። ሌላው ጥያቄ የሚሆነው መቼ ነው ወደ ሆስፒታል የሚሄድ ግዴታ የሚሆነብን ስቅታ ሲኖረን የሚለው ነገር ነውና ስቅታው ከአንድ ቀን በላይ ወይም ከሁለት ቀን በላይ ስቅታው ከቆየ ሌላ ተያያዥ ተዛማጅ የሚታወቀም ችግር ከነበረ የጤና ችግር ካለ የሰውነት መክሳት ካለ አብሮ ተያያዥ ማስታወቅ ሌሎች ምልክቶች ካሉ ወደ ሕክምና መሄድ አስፈላጊ ነው የሚሆነው ማለት ነው። ስናጠቃል ያው ስቅታ በአብዛኛው የተለየ አስከፊ ችግር አስከፊ ምክንያት የለውም። በቀላሉም በራሱ የሚቆም ወይም ደግሞ ከላይ የጠቀስናቸውን ትንፋሽን ያዝ አድርጎ በመቆየት ቀስ አድርጎ ውሃ በመጠጣት እንዲሁም ደግሞ አንድ ማንኪያ ስኳር አፍ ውስጥ አሞምጡ በመያዝ እና እንዲሁም በመዋጥ እና እነዚህን ደግሞ በማስደንገጥ ወይም ትኩረትን በመሳብ ማስቆም የሚቻል ነገር ነው። እናንተ ስቅታ ኖሯችሁ ሁልጊዜ የሚሰራላችሁ መላ ካለ ደግሞ ኮመንት ላይ ታስቀምጡ ብሎ በጣም ደስ ይለኛል። ቪዲዮ ከወደዳችሁት ና ሌሎች የሚጠቅማቸው ካስባችሁ ላይክ ና ሼር አድርጉት። በቻናል አይዲስክናችሁን ሰብስክራይብ አድርጉ። ዶክተር ኦመር አብዶ ነበርኩኝ። አመሰግናለሁ። ቻው።